በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን። በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። የኢትዮጵያውያን የመቻል መንፈስ ማሳያ የመተባበርና አንድነት መመዘኛ ነው፣ ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም እየተገነባ የሚገኘው ግድቡ የማያልፉ የሚመስሉ አስራ አራት የግንባታ ዓመታትን በአያሌ አስቸጋሪ ሁኔታዎች አሳልፏል። የማያልፍ የሚመስለው ግን አልፎ የብስራት ደውሉ ሊደውል እነሆ ጥቂት ወራት ብቻ ቀርተውታል። በዚህ ደወል ውስጥም የአንድነትና የመተባበር መንፈስ ያቃጭላል። ታላቁ ህዳሴ ግድብ የኢትዮጵያውያን ኮሄዥን ነው። በሶሻል ኮሄዥን ሊያስተሳስር የሚችል አንድ ርዕዮተ ዓለም ነው ወይም አንድ የሚያስተሳስረው ማህበራዊ ሂደት ነው እና የጋራ ሀብት ነው። ፖለቲካዊ ልዩነቶች ሊኖሩ ይችላሉ። ፖለቲካዊ ልዩነቶች ስል የአስተሳሰብ፣ የፓርቲዎች ልዩነት ሊኖሩ ይችላል። ነገር ግን እንደ ሀገር ኢትዮጵያ ወይም ሀገር ኢትዮጵያ በሚባለው በምናይ ሰዓት የሚመነጨው ኤነርጂ ለሀገር የሚጠቅም ነው። ትላልቅ ግድቦች ኢትዮጵያ ውስጥ መስራት ትልልቅ ፕሮጀክት ኢትዮጵያ ውስጥ መስራት አስቸጋሪ ነው፣ ከባድ ነው የሚል እና አንችለውም የሚል አንዳንድ ሳቢዎች ነበሩ። ስለዚህ ደጋግመን ከዚህም የበለጡ ትላልቅ ግድቦች መስራት እንችላለን፣ መቻል ብቻም ሳይሆን እንፈጽመዋለን የሚል ትልቅ እንትን ያስተምራል። ግድቡ ኢትዮጵያ የነበራትን የኃይል ማመንጨት አቅም ከእጥፍ በላይ የሚያሳድግ ሲሆን ይህም ከራስ አልፎ ለቀጣናው ሀገራት የኤሌክትሪክ ኃይል ለማቅረብ ሰፊ እድል ይፈጥራል። በኃይል አቅርቦቱ ኢትዮጵያ ኢኮኖሚዋን ይበልጥ ልታጠናክርበት የምትችለውን የውጭ ምንዛሬ በማግኘት ተጠቃሚ ያደርጋታል። ታላቁ ህዳሴ ግድብ የሚያመነጨው ኃይልን ተከትሎ አገራት ከኢትዮጵያ ጋር የሚኖራቸው የዲፕሎማሲያዊ ግንኙነትን በኤነርጂ ሴኩሪቲ ወይም በኃይል ዘርፍ የማጠናከርና ኢትዮጵያ ከኃይል የምታገኘውን የዶላር ወይም የውጭ ምንዛሪ አቅም የምታዳብርበትና በአገራቱ መካከል የሚኖር ግንኙነትን ያጠናከረ ህዳሴ። አሁን ባለው የአማካኝ የኤነርጂ ፕሮዳክሽንና የኤነርጂ ሽያጭ በአማካኝ በአመት አንድ ቢሊየን ዩኤስዲ ጀነሬት ያደርጋል። ይሄ ማለት ለኢትዮጵያ ኢኮኖሚ ብዙ ነገር ነው። ብዙ እንትን በየዓመቱ ከአንድ ፕሮጀክት ይሄን አክል አገኘን ማለት፣ ይሄ ተያይዞ ቅድም ያልኩት ተሳስሮ የሚፈጥረው ነገር እንዳለ ሆኖ የሚያመጣው ትልቅ ምርት አለ። በኃይል አቅርቦቱ ከሚገኝ ኢኮኖሚያዊ ጠቀሜታ ባለፈ ኢትዮጵያ ከቀጣናው ሀገራት ጋር የሚኖራትን ፖለቲካዊና ዲፕሎማሲያዊ ግንኙነት እንድታጠናክር ያስችላታል። ይህ ግንኙነት ደግሞ ከቀጣናው አልፎ ለአፍሪካ ዘላቂ ልማት ግቦች መሰረት መሆን የሚችል ነው። በጋራ ለማደግ አፍሪካ ካለባት ችግር ራሷን በራሷ ችላ እንድትወጣ ለማድረግ የአፍሪካን ችግር በአፍሪካውያን መፍትሄ ለመስጠት የሚሉ መሪዎችን ይዘን ስለሆነ ይሄ መሪ ተከትላ መሄዷ ተሰሚነቷን ስለዚህ በኢኮኖሚም ዘርፍ በዲፕሎማሲውም ዘርፍ ጠንካራ የሆነ የመሰማት እድል ፈጥሯል። የቀጠናውን ዲሞክራሲያዊ የመሆን እድልም የሚያሰፋ የመጠናከር የተሳስሮ የማደግ እድልም የሚያሰፋ በመሆኑ ከሴኩሪቲ ኢንትረስት አንፃር ለቀጠናው ወሳኝ የሚባል በተለይም ይሄ የምስራቅ አፍሪካ ቀጠናን የሚያስተሳስር ከዚያም አልፎ አፍሪካ ለምትፈልጋቸው የአፍሪካ ግቦች መሳካት የሚጠቅም ኢቨን ኤስዲጂ ላይ ያሉ ግቦችን ለማሳካት ይጠቅማል፣ የኤነርጂ ሴኩሪቲ ስለሆነ ማለት ነው። ታላቁ የኢትዮጵያ ሕዳሴ ግድብ ኃይል ከማመንጨቱ ጎን ለጎን በርካታ ሰው ሰራሽ ሐይቆችና ደሴቶች በዙሪያው እንዲፈጠሩ ያደርጋል። እነዚህ ሐይቆች ደግሞ በሚሊዮን ቶን የሚቆጠር አሳን በዓመት እንዲመረት ያግዛል። በተጨማሪም አንዱ የጎብኚዎች ምርጫ በመሆን ለቱሪዝሙ የሚ ኖረው አስተዋጽኦ ቀላል የሚባል አይደለም። በዛ በተዘረጋበት ቦታ ላይ ሁሉ ባለው የውሃ መጠን ሁሉ የውሃ አካላት እስካለ የሚመረት ምርት አለ። በአማካኝ ካጠኗቸው ጥናቶች አንጻር ወደ 7000 ቶን እንደ ሚሊዮን ቶን ፐር እንትን አሳ በዓመት ማምረት ይቻላል። ባለፈው ባረግ ነው አሰስመንት፣ ከ5 ሄክታር በላይ ያላቸው ወደ 78 ደሴቶች ይፈጠራሉ። እነዚህ ደሴቶች ለተለያየ የቱሪዝም የሎጅ የመዝና እንትኖችም ከዛም አልፎ ሃይማኖታዊና ባህላዊ ለሆኑ የሙዚየም የቅርስ ማዕከል ሆነው ማገልገል ይችላሉ። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ አልፎ ለአፍሪካ ሀገራት የይቻላል መንፈስን መፍጠርም ችሏል። የተለያዩ ሀገራትም የኢትዮጵያን ተሞክሮ በመውሰድ በራሳቸው አቅም ግድቦችን በመገንባት ላይ ናቸው። በቅርቡ በተለያየ የሙያ ምክክሮች አጋጣሚ ያናገሩን ያየናቸው ሳውዝ ሱዳኖች ግድብ ለመስራት ያስባሉ። ኡጋንዳዎች እንትን ያደርጋሉ። ዛምቢያዎች ከዚህ ከቀጠናው ወጥተው ልክ ለሀይል የሚሆን እንትን ያደርጋል። ሩዋንዳና ቡሩንዲ በጋራ ሰርተው ረድ ያስመርቀዋል፣ አነስተኛ ግድብ ቢሆንም እና ሌሎቹም እንትኖች ያመጣለ። ስለዚህ ይሄ ይሄ ሁሉ ለጎረቤት ሀገሮቻችን ትልቅ ምርታ ነው።